ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በአዲስ አበባ ከለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ላይ ከባድ የተኩስ ልውውጥ ሲሰማ አንድ ያገዛዙ የስለላና የቅኝት ድሮንም በውጭ ኃይሎች ተጠልፎ መከስከሱና ና በቤተ መንግሥት ዙሪያ ውጥረት መንገሱ ተነግሯል። በፋኖ ድንገተኛ ጥቃት ምልምል ወታደሮች በገፍ መርገፋቸው አሳዛኝ ነበር ተብሏል። በአፋር ህወሐትን የሚያወግዙ ሰልፎች ሲበራከቱ ከቀናት በፊት በተፈጸመው የድሮን ጥቃት ደግሞ 16 ታጣቂዎች ተሰውተዋል ሲሉ የትግራይ ባለስልጣናት ተናግረዋል። እነኚህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ቪዲዮችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮ ተጋብዛቸዋል። አሁን ወደ መረጃዎቹ እናልፋለን። በአዲስ አበባ ከለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ላይ ከባድ የተኩስ ልውውጥ ሲደረገ አስራ ሁለት የመከላከያ አባላት መገደላቸውም ተሰምቷል። በመከላከያ ካምፕ ውስጥ በተነሳ የእርስ በርስ ውጊያ ያገዛዙ ወታደሮች እርስ በርስ ተጫርሰዋል ተብሏል። በካምፕ ውስጥ በነበረው የእርስ በርስ ውጊያ 12 ወታደሮች የተገደሉ ሲሆን አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩስ ልውውጡ መሃል መገደሏም ተነግሯል። የእርስ በርስ ውጊያው የተደረገው ህዳር አንድ ቀን ከሰዓት በኋላ ሲሆን ወደ ወሎ ትሄዳላችሁ ተብለው የነበሩት የ94ተኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይልና ሚሊሻዎች ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከእነርሱ ጋር መቀላቀል ሲጀምሩ ይሄ ለምን ይሆናል? የመከላከያን ስም እያጎደፍን ነው፣ ይህንን አንቀበልም ያሉ ወታደሮች መረሸናቸውን ተከትሎ መሆኑም ተነግሯል። በገሃድ የሚሰራው ህገወጥ ተግባር ሳያንስ ጓዶቻችንን እንዴት ትረሽናላችሁ በሚል የተለኮሰው የእርስ በርስ ውጊያም ለአንድ ሰዓት ያክል ተፋፍሞ ዘልቆ እንደቆየ ለማወቅ ተችሏል። በዚህም አስራ ሁለት የመከላከያ ወታደሮች ሲሞቱ የቆሰሉም ብዙ መሆናቸውም ታይቷል። ተኩሱን ለማስቆም ከፍተኛ ጄኔራሎች ወደ ቦታው በፍጥነት የሄዱ ሲሆን ተኩሱን አረጋግተው አሁን ተቃውሞ ያስነሱትን የመከላከያ ሰራዊት አባላትን ወደ ወታደራዊ እስር ቤት እያጓዛቸው ነውም ተብሏል። አገዛዙ ለወታደራዊ ስለላና ለድንገተኛ ጥቃት የሚገለገልበት አንድ ድሮን ተመቶ እንደወደቀ የሚናገር መረጃም በዛሬ ዕለት ተደምጧል። ህዳር አንድ ቀን 2018 ዓ.ም በአፋር በርሃሌ ላይ ጥቃት ለመፈጸም እንደሄደ ድሮኑ ተመቶ እንደወደቀ የሚዲያ ምንጮች ከአፋር ሆነው ገልጸዋል። ምንጮቹ አክለውም ባለፉት ቀናት አካባቢ ላይ ከፍተኛ የድሮን አሰሳና ጥቃት ጭምር እንደነበረ የገለጹ ሲሆን በዕለቱ ግን ድሮኑ ተመቶ እንደወደቀ ገልጸዋል። ድሮኑ ተመቶ ከወደቀም በኋላ ለአሰሳም ይሁን ለጥቃት ተጨማሪ ድሮን በሰማይ ላይ አላየንም ሲሉም የአካባቢ ምንጮች ገልጸዋል። አገዛዙ 11 ድሮኖችን የታጠቀ እንደነበርና ከዚሁም ጥቃት በኋላ አስር እንደቀሩት የታወቀ ሲሆን ባለፉት ወራት ብቻ ከ60 እስከ 70 የሚደርሱ የድሮን ጥቃቶችን እያደረገ የራሱን ዜጎች ለማጥቃትም ከፍተኛ የሆነ የሀገር ሀብት እያባከነ እንደሆነ መረጃዎች አስገንዝበዋል። በክስተቱ ምክንያት በአየር ኃይልና በቤተ መንግስት ዙሪያ ከፍተኛ ትርምስ እንደተፈጠረ ለማወቅ ችለናል የሚሉ ጥቆማዎችም ተሰምተዋል። ከዚሁ ጥቆማም ጋር ተያይዘው ዘው የተሰጡ ዝርዝር መረጃዎች እንደገለጹት በኤርትራና በአፋር ድንበር አካባቢ ቅኝት ስታደርግ የነበረችው ድሮን በኤርትራ መንግስት ተጠልፋ መከስከሷን አጋልጠዋል። አክለውም ምስራቅ አፍሪካን የትርምስ ማዕከል ለማድረግ በየአቅጣጫው ጦርነትን የቀሰቀሰው የአብይ አህመድ አገዛዝ ቀይ ባህርን ለማስመለስ አደርገዋለሁ ላለው ዘመቻ የመልክዓ ምድር ጥናት ስታካሄድ የነበረችው ድሮን የኤርትራን ድንበር ጠሳ በመግባቷ በቅኝት ላይ ያለች ጥቃት ደርሶባት በድንበር አካባቢ ተከስክሳለች ብለዋል። የድሮኗን ስብርባሪ በሰ ሰራዊቱ ተልእኮ መለቀሙን ከአካባቢው የወጡ መረጃዎችን አጣቅሰው ተመላክተዋል። በሌላ መረጃ ኅዳር ሁለት ቀን 2018 ዓ ም ከጠዋቱ ሁለት ሰዓት ሲል ደግሞ በሰከላ ወረዳ በሚገኘው አጉት የመጀመሪያ ደረጃ ትምህርት ቤት ላይ የደረሰው የድሮን ጥቃት ትምህርት ቤቱን እንዳፈረሰው የተነገረ ሲሆን በትምህርት ቤቱ አጥር ግቢ ውስጥ በሳር አጨዳ ላይ የነበረች አንድ ንጹህ ሴት ከማቁሰል ውጪ ሌላ ያደረሰው ሰብአዊ ጉዳት እንደሌለም ለማረጋገጥ ተችሏል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናት ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ መከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ ባስ ሰራዊት ከጥቅም ውጪ ሆኗል ተብሏል። ኅዳር ሁለት ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ከቲሊሊ ከተማ አቅራቢያ በቲሊሊ ዘንገና ብርጌድ ነበልባሎች በተደረገው ተኩስ በወራሪው ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል የሚለው መረጃው ለተወሰደው እርምጃም ሁለት ባስ ሙሉ በሙሉ ከጥቅም ውጪ ሲሆን ከውስጡ የነበሩ የመከላከያ ሰራዊት አባላትም በሙሉ እስከ ወዲያኛው ተሸኝተዋል ብሏል። አማራን አጥፉ ተብለው በግዳጅ ታፍሰው ለሳምንታት ሰልጥነው የተላኩት ኃይል ካሰቡበት ሳይደርሱ በነበልባሎቹ አንገታቸው እየተቀላ የአማራ ቀለብ እየሆኑ ይገኛል ሲልም መረጃው አስረድቷል። ጠላት ምንም እንኳን ከቲሊሊ ቡሬ ያለውን መንገድ ሙሉ በሙሉ አጅቦ ለማሳለፍ ሙከራ ሲያደርግ፣ እንከን የለሾቹ የቲሊሊ ዘንገና ብርጌድ ነበልባሎች ተስበው በመግባት አጃቢ ቱልቱላዎቹን ጨምሮ ሁለቱን ባስ ሙሉ በሙሉ አስወግደውታልም ብለዋል። ቴሊሊ ዘንገና ብርጌድ ለተከታታይ ሁለት ቀናት እያደረገ ባለው ጥቃት ያለምንም ጉዳት የጠላትን ቅስም በመስበር ከፍተኛ ድል ተቀዳጅቷልም ተብሎለታል። ይህ በእንዲህ እንዳለ የተወናበደው ኃይል በመንገድ ያገኘውን ሰው ሁሉ በተኩስ እያባረረ በቅርቡ ያገኘውንም እየረሸነ ይገኛል ተብሏል። ትናንት ባደረሰው የንጹሐን ጥቃትም ከአምስቶቹ ውስጥ ሶስቱ ሕክምና ከገቡ በኋላ ህይወታቸው እንዳለፈም ተነግሯል። ፋኖቹ ከመ ቱን ንጹሃኑን የቲሊሊ ህዝብን እንረሽናለን በማለት በይፋ እያስፈራሩ ያሉት የሆዳደር አድማ ብተና አባላት ትናንትናም ዛሬም ጥቃት በተሰነዘረባቸው ቁጥር የንጹሃንን ሕይወት መቅጠፋቸውን ቀጥለዋልም ሲል ብርጌዱ ተናግሯል። ስለሆነም መሸነፉን ያረጋገጠው መጠጊያ የለሹ ቡድን ይዞ የመውደቅ ዓላማ ስለያዘ ተኩስ በተከፈተበት አጋጣሚ ሁሉ ህዝቡ ራሱን እንዲጠብቅ እያልን የወጣንለትን የህልውና ትግል ከግብሳ እናደርስ የማናፈገፍግ የቁርጥ ቀን ልጆች ነንና ጥቃቱን አጠናክረን የጠላትን አከርካሪ እየለየን መምታታችንን የምንቀጥል ይሆናል። ላናሸንፍ የጀመርነው ትግል የለንምና ሲልም ብርጌዱ ማሳሰቢያውን አሰምቷል። ህዝባዊ ወያነ ሐርነት ትግራይ ጥቅምት 26 ቀን 2018 ዓ ምት በአፋር ክልል መጋሌ ወረዳ ትንኮሳ መፈጸሙን ተከትሎ ከህዳር 1 2018 ዓ.ም ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህዋትን ወታደራዊ ትንኮሳ የሚቃወሙ ሰላማዊ ሰልፎች እየተደረጉ እንደሚገኙ ለመመልከት ተችሏል። ህዳር 1 ቀን በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን፣ ህዳር 2 2018 ዓ ም ደግሞ በፋንቲረሱ ቴሩ ወረዳ የተቃውሞ ሰልፍ እየተካሄደ እንደሆነ ተሰምቷል። በሰልፎቹ ላይም የኤርትራ ተላላኪ የሆነውን የህወሐት ቡድን ተልእኮን እናፈርሳለን፣ የህወሐት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀል እናወግዛለን፣ እንታገላለን፣ ህወሐት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህወሐት ለራሱ ለትግራይ ህዝብም ጠላት ነው፣ ህወሐት የአፋር ታሪካዊ ጠላት ነው የሚሉ መፈክሮች ተንጸባርቀዋልም ተብሏል። ከዚሁ ጋር በተያያዘ የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ኤፍፒ ዘግቧል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውንም ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22ቱ እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመላክቷል። የዜና ወኪሉ እንዳለውም በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኝም ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረዴድ ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18 ሺህ የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል። ለትግራይ ባለስልጣን ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሐራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውም በዘገባው ላይ ሰፍሯል። ባለስልጣኑ አራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመላከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱንም ጠቅሷል።